በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቸው ሁልጊዜም ከጎን የሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ይህንን ቪዲዮ እስከ መጨረሻው በማየት ሼር፣ ላይክ እንዲሁም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ ስል በትህትና ጠይቃለሁ። ዛሬ ወደ እናንተ ይዤላችሁ የመጣውትኝ የባቄላ ወይንም ደግሞ የፉል አሰራር ነው። የጾም አማራጭ ቆንጆ የሆነ ፈጣን ጊዜ ቆጣቢ የሆነ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ እንዳትሄዱ ተከታተሉኝ። ወደ አሰራሩ እዚህ ጋር እንደምትመለከቱት መጥበሻ ጥጃ አለው። ከመጥበሻ ላይ በደቃቁ ከትፌ ሽንኩርት ጨምር፣ ያለውን ሽንኩርቴን የተወሰነ አንዳንድ ሽንኩርት አይታችሁት ከሆነ እዋ ነገር ስላለው ሆን መጠጥ ከሚያደርገው ድረስ ትንሽ የተወሰነ ካለ ዘይት አቁላለዋለሁ። ካቁላለሁትኝ በኋላ ዘይት ጨምርበታለሁ። ዘይቴን ከጨመርሁኝ በኋላ በደንብ አድርጌ አበስለዋለሁ። በደንብ አድርጌ አበስለዋለሁኝ። ቲማቲም መጨመርም አለመጨመርም እንችላለን። ይሄ የራሳችን ምርጫ ነው። ቲማቲም ዘይቴን ጨምሬ ያለው ዘይቴን ጨምሬ በደንብ አድርጌ ሽንኩርቴን አበስለዋለሁ። እንግዲህ ድምጽ ካለ ቤተሰብ በጣም ቅርታ ጠይቃለሁ። በዘይቱ እንደዚህ አድርጌ በደንብ አበስለዋለሁ። እንደምትመለከቱት በዚህ መልኩ በስሏል። በዚህ መልኩ እየበሰለ ነው። ጋዜን ቅንስ አድርጌ እየበሰልኩት ነው። ከዚህ ላይ ነጭ ሽንኩርት ነው በደቃቁ የተከተፈ ነጭ ሽንኩርት ጨምሬበታለሁ። እሱን በደንብ አድርጌ አቁላለዋለሁኝ አብሬ ከሽንኩርቱ ጋራ። እንደዚህ ካቁላለው በኋላ ለምን በደንብ ካልበሰለ ሽንኩርቱ ፍጥጥ እንዳይል ይረዳዋል። ይህ እንደምትመለከቱት በዚህ መልኩ በስለዋል። በእርግጥ አብረንስራ በሚለው ነው እንጂ ብዙ፣ ሁልጊዜም እንደምናገረው ብዙ ባለሙያ ልጆች አላችሁ። እኛ ኢትዮጵያኖች በሙያ አንታማም፣ ግን አብረን ስራ በሚለው ነው። በዚህ መልኩ በስለዋል። ከዚህ ላይ በቲማቲም መፈቅፈቂያ ፈቅፍቄ ያዘጋጀትን ቲማቲም ጨምሬበታለው። እሱን አብሬ እንደዚህ ያበስለዋለሁኝ። በደንብ አድርጌ ካበሰልሁትኝ በኋላ የተለያዩ ቅመማ ቅመሞች አሉ፣ እነሱን ጨምርበታለሁ። ይኸው በዚህ መልኩ በስለዋል። ይሄንን ይመስላል። አሁን ቅመማ ቅመሜን እጨምራለሁ። እነዚህን ቅመሞች ነው የተጠቀምኩትኝ። ቅመሜን በደንብ አድርጌ ከሽንኩርቱ ከቲማቲሙ ጋራ እንትንላለሁ አቁላለዋለሁ። ይኸው በደንብ ሽንኩርቱም ቲማቲሙም በደንብ ሆኖ በስሏል። አሁን ከዚህ ላይ ትንሽዬ ውሃ እንዳይቃጠልብኝ ጨምሬበታለሁ። ሆይን ጠብየ አድርጌ እንደዚህ እንትን ብየዋለሁ። አቁላለቻለሁ። ከዚህ ላይ የቲማቲም ሳልሳ ወይንም ደግሞ የተፈጨ ቲማቲም መጨመርም አለመጨመርም እንችላለን፣ ትንሽ እንዲያቀላው ከፈለግነ በደንብ ሆኖ ነው የበሰለው። ሽንኩርቱም ቲማቲሙም በስለዋል። ከዚህ ላይ የተፈጨ ቲማቲም ጨምሬ ያለው ለምን ቀላ እንዲ ያደርገዋል። እሱን የተወሰነ ከዘይቱ ከእንትኑ ጋር ካቁላላውኝ በኋላ ፉሊየን ወይም ደግሞ ባቄሌን ነው የምጨምረው። ውሃ እንደዚህ ትንሽ ትንሽ ሳይበዛ ጠብ እያደረግነ ለምን ሽንኩርቱም ሆነ ቅመሙ ውሃ ካልተጨመረበት ትንሽ ትንሽ የመቃጠል ባህሪ አለው። ከተቃጠለ ደግሞ ጣሙ ራሱ ጥሩ ልክ አይመጣም። ስለዚህ የፈላኋ ቢሆን ይመረጣል። እንደዚህ ጣብ እያደረግነ በደንብ አድርገን ቅድም መግቢያ ላይ ብያችኋለሁ፣ እጥጥ እንዳይል ሽንኩርቱ በደንብ እናበስለዋለን። አሁን ይበቃውን ብዬ አስባለሁ። ከዚህ ላይ የተጠቀምኩት ባቄላ ይህንን ነው። የታሸገው ቆርቆሮ ማለት ነው። እሱን ጨምሬበታለሁ። ውሃውን መድፋትም አለ መድፋትም እንችላለን። ለምን ይሄ ብዙም እንደዚህ እኔ ዝም እየጨመርሁበት እንጂ ብዙ ግብአት አያስፈልገውም። ዘይቱም ሁሉ ነገር ስላለበት ስለዚህ ዝም ብለን ብንጨምረውም ክፋት የለውም ልላችሁ ፈልጌ ነው። ቤተሰብ እኔ ግን ጨምሬዋለሁ። ማን ነው ደፍቼዋለሁኝ። ደፍቼ አላቅልቀዋለሁ። አጨምሬ ትንሽ እንትን ብያለሁ አላቅልቀዋለሁ። እናንተ ዝም ብላችሁ መጨመር ትችላላችሁ። ብቻ እየቤቱ አሰራሩ ይለያያል። እኔ እንደዚህ ሰራውት ማለት እናንተ ጋር በሌላ መንገድ ሊሆን ይችላል የሚሰራው። እሱን ከጨመርኩ በኋላ እንደዚህ በማንኬ እንትንለዋለሁ። ትንሽ በጣም ፍጥጥ እንዳይል፣ በጣም ፍጥጥ ማለት የለበትም በጣም ደግሞ ድቅቅም ማለት የለበትም። ስለዚህ በዚህ መልኩ ድቁስ ድቁስ አድርጌዋለሁ። ከዚህ ላይ ትንሽ የተወሰነ ውሃ ጨምሬ በታለሁ። እሱ እንደዚህ ይቀላቀለዋለሁኝ። ይኸው በዚህ መልኩ ሆይን ጠብ እያደረኩኝ፣ በዚህ መልኩ እየበሰለ ነው ያለው። ይህ አረንጓዴ አረንጓዴ መስሎ የሚታያችው እንትን ነው፣ የድንብላል ቅጠል ነው። ያው አሁንም የቀረ የነበረ እሱን ጨምሬዋለሁ። የድንብላል ቅጠል በነገራችን ላይ በጣም ነው ምግብ የሚያጣፍጠውና ና እሱን ጨምሬበታለሁ። ቆንጆ ሽታና ቆንጆ ጣዕም እንዲኖረው ያደርገዋል። እሱን ጨምሬ እንደዚህ አድርጌዋለሁኝ። እንግዲህ ቀደምን ብያችኋለሁ፣ ድምጽ አለ፣ ምንም ማድረግ አይቻልም። ይኸው በዚህ መልኩ በደንብ አድርጌ እንትን ብየዋለሁ። ከዚህ ላይ ከፈለግነ ውሃ መጨመር እንችላለን፣ ካልፈለግንም ደግሞ አለመጨመርም እንችላለን። ይኸ የእኛ ምርጫ ነው። ለስለስ እንዲል ከፈለግን መጨመር እንችላለን። እንደዚህ ደግሞ እንደኔ ደረቅ እንዲል ከፈለግን አለመጨመር እንችላለን። እዚህ ጋ ሳን አዘጋጅቼ ነበረ። ከሳኔ ላይ ጨምሬዋለሁ። እንዴት እንደሚጣፍጥ ነግራችሁ አልችልም። ቆንጆ የሆነ የጾም አማራጭ ነው። ምናልባት ማጅ ተጠቅመሻ ልትሉ ትችላላችሁ። ማጅ የጾምና የጾም ያልሆነ ማጅ ስላለ እኔ የሌለውን ነው እንትን ያልኩት የተጠቀምኩት ማለት ነው። በዚህ መልኩ እንትን ካልኩኝ ከጨመርኩኝ በኋላ የደንብ ላልቅጣል እንደዚህ እንደተለመደው ጣል ጣል አድርጌበታለሁ። ከዛ ላይ ደግሞ ሽንኩርት በረጃጅሙ ካትፌ ጨምሬበታለሁ። ይህንን ይመስላል። ቆንጆ የሆነ አሰራር ነው። ሁላችሁም የቤታችሁ ሰርታችሁ ሞክሩት። ትወዱታላችሁ። እኔ ተመችቶኛል። ለእናንተም እንደሚመቻችሁ ምንም ጥርጥር የለውም። ይህንን ቪዲዮ ቤተሰብ ሸር ማድረጋችሁን አትርሱ። ትንሽ ስራ ስለበዛብኝ ጠፍቻለሁ። እንግዲህ ወደፊት እንደ እግዚአብሔር መልካም ፈቃድ እመጣለሁ ብዬ አስባለሁ። በሰፊው አቤታችሁ ባልመጣም መልካምነት ለራስ ነው። ሸር አድርጉልኝ ያንን ቪዲዮ። በተረፈ በቀጣይ በሌላ በአዲስ ቪዲዮ እስከምንገኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችን ስለነበራችሁ አመሰግናለሁ። ሰናይ ጊዜ የተመኘው ባይ